ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራቸው ቤተሰብ እንዴት ናችሁልኝ? ደህና ናቸው? የእኔ ደህና ነኝ፣ እግዚአብሔር ይመስገን ብያለው። የእኔ ውድ ቤተሰቦች ማለት ነው። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን በሰላም በጤና አደረሳችሁ፣ ውድ የአገሬ ልጆች ማለት ነው። እንግዲህ መልካም የበዓል ቀን ይሁንላችሁ በያላችሁበት። የኔ ውዶች ማለት ነው እንግዲህ የመዳም ቤት የምትኖሩ አይዟችሁ፣ ችንቀን ታልፋለች። እሺ አይዟችሁ በርቱ። እሺ የወዳጅ የወጣችሁ መልካም በዓል ብያችኋለሁ። ኢጃዛ ቤት የምትወጡ በዓልን የምታሳልፉ መልካም በዓል እመኝላችኋለሁ። ሌሎችም ደግሞ እንደ እኔ አይዟችሁ በርቱ፣ አንድ ቀን ያልፋል። እሺ ሁሉም ነገር ለበጎኑ ሁላችሁም ለስራን ወጣን። ስለዚህ አይዟችሁ ለማለት እፈልጋለሁ፣ እንዳይከፋችሁ እሺ እና ዛሬ ደግሞ እንግዲህ ሄሎ የኒ ንግስት ማለት ነውና፣ የቢኒ ንግስት ማለት ነው። እስኪ እንዴት አያችሁ እንግዲህ በዓሉም፣ ዋው ትነብሎ፣ እንግዲህ እንደምታዩት እንግዲህ ያ የባህል ልብስ ለብሶ እንግዲህ ተመሳሳይ ልብስ ለብሶን የመጡ እንዴት እንደሚያምሩ እውነት፣ እንዴት እንደሚያምሩ የኔ ውዶች። እንግዲህ መልካም በዓል ይሁንላችሁ። እንግዲህ ዛሬ ማታ ሁላችሁም በጉጉት ጠብቁ። ሄሉና ቢኒ እንግዲህ ይሄን መስሉን መጡ። በዓል በዓል ይሸጣል በእውነት እና መልካም በዓል ቀን ይሁንላችሁ። እንግዲህ ዛሬ ኤሉና ቢኒ በጉጉት እንጠብቃለን። ሁላችሁም እንግዲህ ታዘጋጁ፣ በተለመደ ሰዓት እንጠብቃለን። ለሁላችሁም መልካሜ በዓል ቀን ይሁንላችሁ የኔ ሁዶች አይከፋችሁ እሺ፣ አይከፋችሁ። ሁሉም ነገር ለበጎ ነው ለበጎ ነው ብሎ እሺ። እኔ ውዶች በጣም ደስ ብሎኛ የእውነት ቢንና ኤሉ እንደዚህ ስላያቸው በጣም ደስ ብሎኛ በጣም ጣፍቶ አለ። ለተወሰነ ቀን ስድስት ቀን ነው፣ ሰባት ቀን ጣፍ እና ይህ እንግዲህ ዛሬ በዚህ ሁኔታ ዋቢትን ብሎ ነው የመጡ። ስለዚህ ጠብቁ በጉጉት ማለት እንጠብቃለን። ጠብቁ ስራችሁ በጊዜ ጨርሱ። ስለዚህ እንጠብቃለን ማለት ነው። የኔ ውቦች እንዴት እንደሚያምሩ በእውነት ደስ ስሉ ሄልቪ የኔን ንግስት ማለት ነው።